ዛሬ ትንሽ ደብሮኝ ነው የመጣሁት። አንዳንድ ወሬዎች ምክንያት ሁላችሁም አይዟችሁ በርቶ ምናምን ስትሉ ነበር እኮ። መልእክት ለአብሪሽ በጣም ሲያንሰው ነው። ማዳም ቅመሞች እነሱ ምን አረጓችሁ? ቀ እዛ አረብ ሀገር ሆነው እየሰሩ ያሉት ኑሯቸውን ለማሸነፍ ቤተሰባቸውን ለመለወጥ ነው። እና እንደዚህ ብላችሁ የምታወሩ ሰዎች ራሱ እኔ ጤነኛ አትመስሉኝም። በዚህ ደረጃ የደረሱት ነው አሜሪካ ሄደው ሁለተኛ ሰርጋቸው ያደርጋሉ። በእና አብሪሽ ምንም የሚመለከታቸው ነገር የለም። መስጊድ ቢፈርስ መርዳት የሚችሉ ሰዎች ሴቶች ናቸው። ቤተሰቦቻቸውን ለመለወጥ ነው ከሀገር የወጡትና የማዳን ቅመሞች ማንም እንዲናገራቸው አልፈልግም። ም ሰላም፣ ሰላም። ውድና የተከበራችሁ የእኔ ፋሚሊዎች እንዲሁም የአብርሽና የሩታ ፋሚሊ የሆናችሁ አረብ ሀገር ያላችሁ የማዳም ቅመሞች ሴቶች እንዴት ናችሁ? ናቸው እኔ በጣም ደህና ነኝ። ዛሬ ትንሽ ደብሮኝ ነው የመጣሁት ትንሽ አንዳንድ በአንዳንድ ወሬዎች ምክንያት ትንሽ ደባብሮኝ ነው የመጣሁት። እና ለምን ደበረ ልትንችላላችሁ። እሱን ከመናገር በፊት ትላንትና የለቀቁት ቪዲዮ ነበርና የሆነ ቪዲዮ ለአብሪሽ በዚህ ሳምንት ስጦታ አለው ምናምን ብዬ በሰሯት ቪዲዮ ሁላችሁም አይዟችሁ፣ በርቶ ምናምን ስትሉ ነበር ኮሜንት ላይ እና ይሄ ማለት ለአብሪሽ በጣም ሲያንሰው ነው የምሬ ነው ምላችሁ እኛ የቡታጅራ ወጣቶች ልናረግለት ያሰብነውን ለአብርሽ ይሄን ሲያንሰው ነው። እና በጣም አመሰግናለሁ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ከዚህ በፊትም ሰብስክራይብ አድርጋችሁ ለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ ማለት ነው። አሁንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን፣ ተቀላቀሉን። ዛሬ የመጣሁበት ባለፈው እና አብርሽ በእና አብርሽ ሰርግ የተለቀቀ ቪዲዮ በናአብሪሽ ዱባይ ላይ በነበራቸው ቆይታ ላይ በሰርጋቸው አንዳንድ ወሬዎች ነበር እና እዛ ላይ ስታወሩ የነበራችሁ ቲክቶክ ላይም ሆነ አንዳንድ ላይ የማዳም ቅመሞች እነሱን ነበር እንትን ስትሉ የነበራችሁ ማለት ነው እና እነሱ ምን አረጓችሁ? ቆይ አሁን የማዳም ቅመሞች ምን አርጓችሁ ነው? እነሱ እኮ ከሀገራቸው ተዛ አረብ ሀገር ሆነው እየሰሩ ያሉት ኑሯቸውን ለማሸነፍ ከቤተ ወጥተው ቤተሰባቸውን ጥለው ወጥተው ኑሯቸውን ለማሸነፍ ቤተሰባቸውን ለመለወጥ ነው እንጂ የነ አብሪሽ ሰርግ ለመደገስ ወይም የነ አብሪሽን ሰርግ ለማሳመር ብሎ አይደለም እና የማዳም ቅመሞች ማንም እንዲያወራ የሚፈልግ ሰው የለም እና እነሱ ምንም የሚመለከታቸው ነገር የለም። እነሱ የራሳቸው አላማቸው ይዘው ነው እዛ ሄደው ከሀገራቸው ወጥተው ስራ የሚሰሩት እና እንደዚህ ብላችሁ የምታወሩ ሰዎች ራሱ እኔ ጤነኛ አትመስዱኝም በቃ እና አብሪሽ ከራሳቸው እና አብሪሽ በራሳቸው በላባቸው በጉልበታቸው ጥረው ግረው ነው ለዚህ ደረጃ የደረሱት ማለት ነው ገና የምሬ ነው። ምናችሁ ዱባይ ሄደው ጋብቻቸው አይደለም ከዚ ከዚም በላይ ብዙ ብዙ ቦታ መድረስ የሚችሉ ሰዎች ናቸው። እና አብሪሽ ማለት ነው ብዙ ቦታ መድረስ ገና አረብ ዱባይ አይደለም አሜሪካ ሄደው ሁለተኛ ሰርጋቸው ያደርጋሉ። እኔ ልንገራችሁና ማለት ነው እኔ የኔ እኔም ብቻ ነግሬያችሁ ሳይሆን ሄደው ሰርጋቸውን አድርገው ታያላችሁ። እና እዛ ሄደው እዛ ሄደው ሰርጋቸው ሲያደርጉ ታያላችሁ። ይህንን ለማየት ያብቃችሁ እና። የአረብ ሀገር ሴቶች የማዳም ቅመሞች፣ እነሱ በና አብርሽ ምንም የሚመለከታቸው ነገር የለም። ያ ማዳም ቅመሞች ማለት ቤተክርስቲያን ቢፈርስ፣ መስጊድ ቢፈርስ፣ ብዙ ብዙ መርዳት የሚችሉ ሴቶች ናቸው እና እነሱን ማንም እንዲናገራቸው እኔ አልፈልግም፣ በቃ እና አሁንም ልላችሁ የምፈልገው ነገር ቢኖር ይህ እንደዚህ ብላችሁ የምታወሩ ሰዎች እና አብሽ ሰርጋቸው ዱባይ ባረጉ አርገው ስታዩ ቀንታችሁ፣ ምን ምንም ይሁን የእነሱን ሰርጋቸው እንትን ስላለ ያልወደዳችሁ ሰዎች እረፉ። በቃ እረፉ ነው የምላችሁ፣ እረፉ እናንተ በቃ። ሁሉም በላቡ ሰርቶ ያገኘው ነገር ነው ይሄ። እነሱ ከማንም ብር ወስደው ከማንም እንትን ብለው አይደለም። በቃ እናንተ ሁሉም ሰው እንደዚህ አድርጎ ሰርቶ መለወጥ የሚችል ነገር ነው። እና ያው እንደዚህ የምትሉ ሰዎች ረፉ። እና አብሪሽን ደሞ እናንተ ጠንካራ ሰዎች ናችሁ። ከዛን ሁሉ ነገር አልፋችሁ ለዛሬ ለዚህን ቀን በቅታችኋል። አሁን ኦልሞስት ሁለት ቀን ሆናችኋል ሰርጋችሁ ከነበረ እና የወደፊት ኑሯችሁ በስነስርዓቱ እንድትቀጥሉ የእግዚአብሔር ፈቃድ ይሁን። አሁንም ደሞ እንዳውም፣ ልንገራችሁና ማለት ነው። ምናልባት ሰምታችሁ ሊሆን ይችላል እና ሌላ ደግሞ ሰርፕራይዝ ሰምታችሁ ሊሆን ይችላል። ሌላ ሰርፕራይዝ አለ። የምሬን ነው የምላችሁ። እና ያው አልተለቀቀልንም፣ እሱም ቪዲዮን አልሰሩልንም ማለት ነው። እና ጠብቁ፣ በዚህ ሁለት ቀን ለሩታዬ ምርጥ ሰርፕራይዝ አለ። እና በዚህ መሀል ጠላት ተቃጠል። በቃ እንደዚህ የእነሱን ደስታ ማያስደስታችሁ ሰዎች ካላችሁ አሁንም ነግራችኋለሁ ተቃጠሉ እነሱ ከዚህ የበለጠ ብዙ ቦታ መድረስ የሚችሉ ሰዎች ናቸው በቃ እና ይህን ነው ልላቸው የምፈልገው ነገር ቢኖር እንደዚህ ብላችሁ የምታዩት ሰዎች እረፉ እና አብሪሽ በራሳቸው ያመጡት ነገር ነው የማዳን ቅመሞች የማዳን ቅመሞች ደግሞ እነሱ ለእነ አብሪሽ ምንም የሚረዱበት ምንም ምክንያት የላቸውም ምንም ምክንያት የላቸውም። እና በራሳቸው ያመጡት ነገር ስለሆነ እሱ ለአብረሽ የሚረዱበት ምንም ምክንያት የለም። ራሳቸው ኑሯቸውን፣ ህይወታቸውን፣ ቤተሰባቸውን ለመለወጥ ነው ከሀገር የወጡትና። የማዳን ቅመሞች ማንም እንዲናገራቸው አልፈልግም እኔ እና ፋሚሊ። ለዛሬ ይህን ነው ላችሁ የምፈልገው ነገር ቪዲዮን ከወዳችሁት ላይክ ሰብስክራይብ ያደረጋችሁ ከኔ ጋር እስከመጨረሻው ስለ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። እንዲሁም የማዳን ቅመሞች ይህንን ቪዲዮ ላይክ ሼር ሰብስክራይብ ያደረጋችሁ እንድታበረታቱኝ እፈልጋለሁ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሁላችሁም በእያላችሁበት ሰላም ሁኑልኝ። ወዳችኋለሁ። ደሞ ደሞ ደግሞ ፋሚሊ ያልነገርኳችሁ ነገር ቢኖር ማለት ነው በዚህ ሳምንት ምርጥ ሰርፕራይዝ ለአብሬሽ ብዬ ትናንትና ነግሪያችሁ ነበር እና ሳምንትም አይቆይም በዚህን ሶስት ቀን አራት ቀን ምናምን ነው ሰርፕራይዝ የሚሆነው። ያው እኛም ቪዲዮ ቀርጸን ወደ እናንተ ፖስተን እስከምናደርገው ድረስ ጓግተናል ማለት ነው እስከሁላችሁም ጓጉታችሁ እየጠበቃችሁ እንደሆነ ተስፋ እናደርጋለን። ያው የሚያጓጓ ነገር ነገር ስለሆነ ማለት ነው የአብሪሽ አድናቂዎች የአብሪሽ ፋሚሊ የሆናችሁ፣ ይህንን ቪዲዮ ወይም ይሄንን ቪዲዮና ይህንን ቻናል ሰብስክራይብ ላይክ እያደረጋችሁ ቪዲዮውን እስከምንለቃችሁ ለቃችሁ ድረስ በጉ በተስፋ በጉጉት ጠብቁን ማለት ነው። እስከዛ ድረስ ይመቻችሁ ደናው